አማርኛ ነው እስከዛሬ እየነገረች ያለችው አልፈልግም። በኋላ እሱን ይዘሽ የትም አትምጭብን። ገባሽ አይደለ? በእኛም በሱ ዙሪያ ትናንት አንቺ ብዙ ነገር አርገሻል፣ እሱም እሺ ብዙ ነገር አርጓል። ዛሬ እለፉትና፣ ሁሉን ነገር እለፉትና፣ እኛም ከመሀላችሁ እንወጣለን እናንተ አይደለም ያልገባኝ ነገር ቢኖር ማለት ነው ከመሽ ደምሮ ነው ዳኒ የአብርሃም ወዳጅ ሆኖ ሩታና አብሬሽ ለማስታረቅ የመጣው። ምክንያቱም በዛን ሰዓት፣ ሜሪ ልታስታርቃቸው ስትል እንዴት ነበር ፉልፉልፉል ስትል የነበረው። ስለዚህ ጋይስ፣ ወዴት ወዴት እየሄዳችሁ ነው? እውነት አልገባኝም። እና የሩታ ቀሚስ ደግሞ ምንጽሩም፣ ሁሉም ነገሩ የትላንትና ነው። ለነገሩ ቀይ ይደገማል፣ ችግር የለውም። የጉዳ ገርዘጠኝ ያለ አንዱ ለእኔ ስጠኝ ነው እንግዲህ የሚባለው እዚህ ጋር ሩታዬ፣ እንግዲህ ሶስቱ ማፍቃሪዎች አጠገቧ ሆነ እሷ በመሃል ሆነ። እንግዲህ ምን ሊፈጠር እንደሆነ ባናቅም ማለት ነው። እንደሚመስለኝ ግን እዚህ ጋር ማን ነው ዳኒ ሰላም ለማውረድ ይመስለኛል እንግዲህ እዚህ ጋር መካከላቸው ላይ የቆመው ማለት ነው። እና እስኪ ሰላም አወረዱ ወይስ እንዴት ሆነ? ምን ታረጋለህ? እዚህ ምን ያገባል? ምን ታረጋለህ? እዚህ ምን ታረግ ነው የመጣው? ምን ታረግ ነው እዚህ የመጣው? እንዴ ምን ጥያቄ ያለው በቃ ሩታ እሱን መርጣለቻ ሩታና ማነው ይሳም ደግሞ በጣም በጣም በጣም ነው እኔ የእውነት ነው የምላችሁ በጣም ደጋግመው ደጋግመው ደጋግመው ዩቱብ ላይ ቢመጡ ማልሰለቻቸው ሰዎች ቢኖሩ ሩታና ይሳም ነው ስለዚህ ምን ልታረጊ መጣሽ ማለት ምን ማለት ነው አልገባኝም እንዴ ሩታን ፈልጎ ነው የመጣው መቼም አንተን ፈልጎ ወይም አብርሃምን ፈልጎ አልመጣም ይሄ ልጅ አደላ ሶ እስኪ እንቀጥል። አደረግሽው ማለት ከእነሱ ጋር እንድትጣላ ስለማልፈልግ አሁን በኋላ ብቻዬን እሄዳለሁ ያልሽው እውነት ነው። ስለዚህ በጣም ስለምታዝንልህና ስለምታስብልህ ብቻዋ መታ ከእነሱ ጋር ለመጋፈጥ እየሞከረች ነው። ስለዚህ ላንታስባ ነው። ተረዳት። መረዳዳት የሚባል ነገር አለ እኮ በጓደኝነት አይደለ? ጋጋ እንዴ መጣስ ጀመር እዚህ እንዳለው ምን ሆናችሁ መጣችሁና እንዴ ታረል መጣ ተደራሽ ተመንጣት ጀመርክ? ሻሁን ሌላ ግርግር አለፍጠርና አስልሽ ለምን በማህበር አትታቀፍም ሂድ? ሌላ ግርግር ውስጥ አንግባ። ማርያም ምን ልጅ ኮንፊደንሱ፣ ንግግሩ ምናምን፣ እኔ በጣም ተመችቶኛል። ይቅርታ አድርጉልኝና መቤቴን እኔ እየቀለድኩኝ አይደለም። እና የሚናገራቸው ንግግር ምናምን ምንም ብቀጥን ጠጅ ነኝ እንደ ማለት ይመስላልና እስኪ አብርሽ፣ አይዞ፣ አይዞ ወንድሜ። እውነት ነው በወፍ ቋንቋ ትንገር አልፈልጋችሁም ከህይወቴ ውጡ በቅቶኛል ከአንተ ጋር በቃኝ ብላሃለች አብርሃማ በተደጋጋሚ ስለዚህ ዛሬ ዳኒን ይዞ መጥቶ እነዚህ እንትን ማለቱ ለምን አስፈለገ? ምክንያቱም እቺ ልጅ በቃ አትፈልግም። ለምንድነው ግን የልጅቷን ደስታ ማትፈልጉት? ለምንድነው የልጅቷን ሰላም ማትፈልጉት? ለምንድነው ሰላሟን ማሰጧት? ሩታስ ስለተደወለልሽ ብቻ ተጎትተሽ መሄድ አለብሽ እንዴ? እነዚህ ልጆችን አልፈልግም በቃኝ ብለሻላ። አሁን ያለሁበት ነገር ደስተኛ ነኝ እስካልሽ ድረስ ማለት ነው ከነዚህ ልጆች መራቅ፣ ሲደወልልሽ አለመምጣት፣ ስልክ መዝጋት፣ ብሎክ ማድረግ፣ ስንት ነገር አለ ዋት አልፈልግም። በቃ አልፈልግም። እንግዲህ በህይወት ጉረኛ ወንድ ካልተመቸ በየጊዜው እየመጣህ አለመጨቃጨቅ ህይወቷን አለመ አለመበጥበጥ በደስታ በፍቅር እንድትኖር መርቃት ከልብ ይቅርታ ብልሃት መለየት ነው እንጂ ከሷ ጋር በየጊዜው እየደወልኩ ሩታ ላግኝሽ፣ እንደዚህ ነው ይቅርታ አድርጌልኝ፣ ኋላ ትጸጸሻለሽ፣ ምናምን ምናምን ማለት አስፈላጊ አይደለም። ሲቀጥል ደግሞ ዳኒ ማለት ነው፣ ትላንትና አንተ የበጠበጥከው ትዳር ይኸው ይኸው ለማስተካከል ለማስታረቅ ራሱ አቃተ ማለት ነው። ተው ስንል ከነዚህ ልጆች እራቅ፣ ህይወታቸውን አትበጥብጥ። ያው እረፍ ስንልህ አንሰማ ብለ በጠበቅ አፈራረስከው፣ ሰባበርከው፣ ድምጥማጡን አጠፋኸው። እስኪ ሰብስበው ወንድ ከሆንክ እስኪ ሰብስበው። የምር ጉራ ብቻ ነፋስ በለው። ትንሽ እናሳልፍና ጊዜ በመጣ ቁጥር ጊዜ በተሰጠ ቁጥር ማለት ነው ብዙ አዳዲስ ነገር እየተፈጠረ ነው የሚመጣው፣ ጊዜ በሰጠ ቁጥር ማለት ስለዚህ ብዙ አዳዲስ ነገሮች ከተፈጠሩ አንተ ጋ ነው ብዙ አዳዲስ ነገሮች እየተፈጠሩ የነበሩት መጀመሪያ ማለት ነው። ሩታ ምናልባት ዛሬ ይህንን ልጅ ይዛ መጥታለች። በቃ ሰሞኑ ከሱ ጋና ከእሱ ጋር ነው መሆን የምፈልገው ብላ አንድ ወንድ ልጅ ነው የመጣቸው አንተ ስንት ሴት በዛች ጥቂት ጊዜ ስንት ሴት አመጣ? ስለዚህ አበጋስተው እንጂ አምርብኝ ያልኩ እየመሰለኝ ብዙ አዳዲስ ነገር እየተፈጠረ ነው የሚመጣው ጊዜ በሰጣው ቁጥር ማለት ነው። አንተ ቀደም ያልከኝን በል፣ ስለሱ ያለህን ፍቅር አሁንም ስለሱ ያለህን ስሜት ይተላቀደም ያወራውን ነገር ለምን አትወራም? አሁን ሶስት መጣ ለምን ትቀየራለህ? ማውራት ያለብኝ ነገር በሙሉ ትናንትና በቂ ነበር ያወራው እግዚአብሔር ዳኒ ከሰይጣንነት ወደ መላእክትነት ተቀየረ። ይ ከጀርባው ምን አስቦ ነው? ምን ይዞ ነው? ምን አይነት ሴራ አለ? እኔ ዳኒም፣ ሜሪም፣ ጽጌም አላምናቸውም። እና እቺ ልጅ በቃ ለምን ተደሰተች? በዚህ ልክ ተነስታ ቀና ብላ ትሄዳለች ብላችሁ አላሰባችሁም ነበረ። ስለዚህ ዛሬ አንገቷን ቀና አድርጋ ፍንድሽ ድሽ ብላ እምር ብሎባት ስትመጣ ለምን አማረባት? ለምን ፍንድሽ ድሽ አለች? እና ወደ ስቃዊው መንገድ እንምራት ነው? አልገባኝም ስለዚህ ምንም ነገር አሁን እኔ ላውራ ምንም ነገር አልችልም። አዎ አችልም። ምንም ለማውራት አንደበቱም የለህም። ቃላትም ማውጣት አይጠበቅብህም። ዝም ብለህ ከሩታ ሕይወት ውጥት ማለት ነው ያለብህ። ምክንያቱም ድምጽ ሳታሰማ ከሩታ ሕይወት ይወጣው በቃ አልፈልግሽም፣ አራት ነጥብ። ያ ሁሉ ስትሆንልህ፣ ያ ሁሉ ስታለቅስ፣ የመጣ ሁሉ ሲያስለቅሳት፣ የመጣ ሁሉ ድራማ ሲሰራባት፣ ዝም ብለህ ደስ ብሎ ከየሳክ የፈንድሽ እያልካን ነበረ። ዛሬ ግን አንገትህን በተራህን ደፋክ። አያችሁ አይደለም በቃል። እኔ አንተ ምናልባት የሄድክበት መንገድ አላቅም። እኔ እግዚአብሔር በሚያውቀው በጥሩ ምክንያት ነው የመጡት። ማለት በቃ እኔ ከሂሳጋ ከምትሆን ማለት ነው ወይ ደግሞ ከሌላ ሱ ጋ ሆና ከማያት ከምትወዳት ከምታፈቅራት ከአንተ ጋር ብትሆን ይሻለኛል። ለሩታ አዝነክ ነው። ለሩታ አዝነ ቢሆን ኖሮ እኮ ትላንትና አፈቅረዋለው ካለሱ መኖር አልችልም ብላ ስቅስቅ ብላ ስታለቅስ እኮ እንደውም ከቤቷ ምንቅራ አድርጋ አውጥተ ገዝታ ሲያስኩላት ምናምን ምናምን ምናምን እያልክ ነበር አይደለ? ትላንት ታዳ የምትወጅው የምታፈቅሪው ከልብሽ ትወጅዋልሽ፣ ታፈቅሪዋልሽ። አብርሃምም ይወድሻል፣ ያፈቅርሻል። ስለዚህ ሁለታችሁ እንድትለያዩ አልፈልግም። እኔ የሁለታችሁን ጓደኛ ነኝ፣ አብሬ በልቻለሁ፣ አብሬ ከእናንተ ጋር ጠጥቻለሁ። ስለዚህ ክፉዋችን አልፈልግም ብላ አታስታርቅም ነበር ነበር? ወይስ ዛሬ ነው ሩታ እና አብርሃም እንደሚፋቀሩ እንደሚፈላለጉ የገባ? የምርን የእናንተ ነገርማ እግዚአብሔርን እግዚአብሔር እንደው የሆነ መፍትሄ ያበጅለት። እስኪ ወደ መጨረሻው እንሂድና ደግሞ ያለው ነገር ብናይ የተሻለ ነው። እውነት እኔ ሙሉውን አላሳይም። ቀንጨብ ቀንጨብ አድርጌ ከቪዲዮቸው ሀሳብ አስተያየት እየሰጠውኝ ከእናንተ ጋር አብረን የምናየው ይሆናል። እኔ በግሌ ግን ማለት ነው አብርሃም እየሰራኸው ያለው ስራ ልክ አይደለም። ተው ብለን ስንመክርህ እምቢ አልክ። ዛሬ ላይ ግን በሰው እጅ ስታያት ተነስታ አንገቷን ቀና ስታርቅ ማልቀሷን ስተው መሸነፏን ስተው ፈለካት። በጣም ነው የሚገርመው እውነት ለመናገር ማለት ነው። እና የሄዳችሁበት ያለው ነገር ጥሩ አይደለም። ተው ብለናችሁ ነበረ። እናንተ ግን አልሰማም ስላላችሁ የእጃችሁን እያገኛችሁ ነው። እሰይ ይበላችሁ። ብዙ ነገሮችን ሊያሳስተኝ ይችላል። ስለዚህ ከዚህ ገባረለ አትፈታተነን። ጓደኛ የሆነ የተፈታተን ከኝ አንተን አዳን ይሰማኛል ትላንትና እንደዛ አብራችሁ እንዳልበላችሁ እንዳልጠጣችሁ ጓደኛ ጓደኛ እንዳልተባባላችሁ። ዳኒ ልጅ እኮ የመጣው ባንተ በኩል ነው። ዛሬ ግን በሩታ ምክንያት እንዳትፈታተንኝ ሁለተኛ ምናምን ምናምን ምናምን። ኧረ አይነፋም፣ የምር አይነፋም። መጤ ማለት መጤ ማለት የምንነበረ፣ በእናታች በእናታችሁ ሁለታችሁ እኛ እናውራበት። ኧረ ዳኒ እኔ የምለው ይሄ ኮረሪማ አንዴ እንበለው እኮ እሱንም በኩርኩም ነው እኮ ሰማኸኝ አይደለም አይደለም እሱ ለማለት ምን አለ በክብር በሚመለከተው ሁኔታ ስርዓት ባለው ነገር ለማውራት ሞክረናል፣ አለ አይደለ። ከዛ በኋላ አልፈልግም ብላለች። ተረጋጋ ተረጋጋ፣ አንተ ኮረሪም የሆንክ ዲምቢጥ ተረጋጋ። እስኪ አብርሽ በህይወቱ ምንድን ነው የሚያስጠላው? በህይወቱ የሚያስጠላው ምንድነው? ከአንድ ሴት ጋር አብሮ መኖር ነው የሚያስጠላው። ሁለት ሶስት አራት ማፍቀር ነው የሚያስደስተው። እንስማ ጀግና፣ ደግሞ እየሞከርክ ነው። ብቻችሁ እሷን ለማማለል ነው እያደረግህ ያለኸው። ገባህ አይደለም? ያማልልም ልጁ አንደኛ ነው። የት እንደምትውል አውቃለሁ። የት ሌላ ጦርነት እንግዲህ ብቻችሁ ተገናኝታችሁ ልትደራረጉልን ነው? ዋይ! ለምን ሁሌ ጭቅጭቅ፣ ሁሌ ጸብ፣ ሁሌ ንዝንዝ፣ ሁሌ መቧጨቅ፣ ሁሌ አይሰለቻችሁም እንዴ ጋይስ? እየሰማኸኝ ነው? በሕይወቴ ጉረኛው እንዳይምችኝ ግባክ። ሙሉ ጉራ ብቻ ንፋስ በለው። በነገራችን ላይ ወንድ ልጅ ሲጎርርም ሲኖረውም ደስ ይላል። ኖሮት ሲጎርር ደስ ይላል። ስለዚህ ይሳቅ። ጸባይ ያለው መልከ መልካም ነው። ለሴት ልጅ አዛኝ ነው። ባየነው ሁለትም ሶስት ቪዲዮ ለሩታ በጣም ትሪት ያደረግላታል፣ በጣም ይንከባከባታል። እዚህ ጋር ደግሞ ዝናብ እንዳይዘንብባት ጥላ የሆናት ነበረ። ሶ ብዙ ነገር አለው። ቢጎርርም ያምርበታል ባክ። ስለዚህ እኔ ከዚህ በላይ እዚህ መቆየት አይጠበቅም፣ ከሱ ጋርም አፍ መካፈት አልፈልግም። አንዳንድ ጊዜ አፍን በከፈት ቁጥር ትቀላለህ። ነው፣ እውነትህን ነው። ለዛ ነው ንፋስ በለ ይላል አንቀጠቀጥ፣ ጋቢ ልበስበት ጋቢ ልበስበት ደስ ይላል። እስኪ መጨረሻችሁ ምን ሆነ? አረ ደሞ ተደራጅታችሁ ለሁለት እሷን እንደጠራችኋት እኔን ብቻ እንትረኝ ካልጠራችሁኝ ግን ማለት ነው ቃል እገባልሃለሁ ለሲስተር ያመጣሁት ሁለት ሺቴ ያለ ከድሬዳዋ ለሁለታችሁ እና ዳኒ ሽት ለበሱ። ባይ ባይ፣ ደህና ውና። አትበይ ባይ ባይ፣ አትበይ ፈራለው። አይዞ አይዞ አይዞ አይዞ። ለማንኛውም ዶች ያያችሁት ይመስላል ማለት ነው። እንግዲህ በቀጣይ አብርሃምና ዳኒ ሽቲ ለብሰው እናያቸው ይሁን ወይስ ደግሞ እነሱ ይሳቅን ሽቲ ያስለብሱት ይሁን አናቅም። ከድሬዳዋ የመጣ ሁለት ሽቲ ለሲስተር ያመጣውላት አለና እሱን አለብሳቸዋለው በቀጣይ እኔ ብቻዬ እናንተ ለሁለት መታችሁ እንጋፈጥ እያለ ነው። ወንድ ልጅ እንደዚህ ነው፣ ሴት ይዞ መጥቶ እኛኛ ማለት ሳይሆን ሰባ ብሎ በተግባር መተያየት ነው ያለባቸው። ላለው እናንተም ሀሳብ አስተያየታችሁ ኮመንት ስራ አስቀምጡ። እንግዲህ ዛሬም ልዕልቷ ፍቅርም መታ ነበረ። በእሷ ጉዳይ ደግሞ ነገ ሀሳብ አስተያየቴን እሰጣለሁ። ለዛሬ ግን ያለኝ ይህንን ይመስላል። ስለነበረን ጊዜ እጅግ ከልብ አመሰግናለሁ። ላይክ፣ እና ሼር ሰብስክራይብ ማድረጋችሁ እንዳትረሱ።